ቲክቶክ ክሬቲቭ አዋርድ ዛሬ ስለ ቲክቶክ ክሬቲቭ አዋርድ እከጨቀጫ የምናወራበት ሰዓት። እኔ ላይፍ ላይ ሁሉንም ነገር ስከታተል ነበርና አንዴ እሰቃለሁ፣ አንዴ እናደዳለም፣ አንዴ ይገርማል። እኔም ምላችሁ እንንንእን ቲክቶክ ክሬቲቭ አዋርድ ለምንድን ነው ሲጀመር የተመሰለኝ ብዬ ራሴ እንጠይቀኝ ነበር፣ ጥፋተኛ ነኝ ብዬ። ለማንኛውም ዛሬ ሁሉንም ነገር እንነጋገራለን። እንግዲህ ቲክቶክ ክሬቲቭ አዋርድ ዛሬ 10 ሰዓት ነበር ይጀምራል የተባለ ማን ነው? ትላንትና ግን የመጣበት ሰዓት ያው ሀበሻ ቀጠሮ ላይ ሲጀምር አሪፍ እየሄደ ነበር። አንዳንድ ሰዎች ያው የተሸለሙ ነበር ምናምን ብቻ ምን ተከሰተ፣ ወደፊት ቀስ ያለን ስንሄድ አንዳንድ ነገሮች መከሰት ጀመሩ። ለምሳሌ ይሄ ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ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 እንደዚህ ብላ ተናግራ ነበር። ይህም ብዙ ሰዎችን እዛ ራሳቸው ዋጥ ዋጥ ቢያደርጉ ብዙ ሰዎችን አስደንግጧልም አናዳቸው ነበር። ምክንያቱም ሃይማኖት ነው። ሃይማኖትን እዚ ጋር ለማስተዋወቅ አይደለም የሚመጣ ነው በሚል እንትን እየተፈጠረ ነው። ሲጀመር ማስተዋል ምንድን ነው ያደረገው? ብዬ አላወራም አላወራም ግን፣ የወላቸው ማለት አንቺ ጋር ነገሩ ምን መሰላችሁ፣ የተፈጠሩ እዚ መጀመሪያ ሽልማት አዶናይ ሲወስድ ኖርማል ነበር ካያችሁ

ሲሸለም ግን ማስተዋል እንደዛ ብላ ስላወራች፣ አንዳንድ ልጆችን እንደዛ አይነት ንግግሮችን ስላወሩ እሱ ምናለ? አለ። ልክ እንደውታ ማርያም ማርያም እያለ አወራ። ስለዚህ እዛ ጋር ስንት አይነት ሃይማኖት ያለው ሰው አለ? ሙስሊም አለ፣ ጴንጤ አለ፣ ኦርቶዶክስ አለ። የተለያዩ ሃይማኖት ያላቸው ሰዎች ነበሩ። ከዛ ውጭ ሀዋውያን ትም ሊኖሩ ይችላሉ፣ ካቶሊክ የሚገቡ ሊኖሩ ይችላሉ። ስለዚህ በእነዛ ሁሉ መሀል እንደዚህ አይነት ነገር ሲባል እነዛን ሊደብራቸው ይችላል። ይህ ግልጽ ነው። ቲክቶክ ክሬቲቭ አዋርድ ፕሮግራም እና የሃይማኖት ብሽሽቅ! ስንቶቻችሁ ናችሁ ይህን ነገር ኖቲስ ያደርጋችሁት? ላይቭ እያየው የነበረ አብዛኞቻችሁ እያያችሁ እንደሆነ እርግጠኛ ነኝ። ኮሜንት ላይ የሚሰጡ ነገሮችንም እያየሁ ነው። አብዛኛው ሰው ኖቲስ አድርጓል ይህን ነገር እና እኛ በቃ ኢትዮጵያውያን ስንባል ምንም ነገር ውስጥ ጎትተን ጎትተን ሃይማኖት ፖለቲካ ካላስገባን አይሆንልንም እንዴ? የሆነ በቃ የሆነ አካል ረግሞናል ተረግመናል። በቃ ሃይማኖት ፖለቲካ የሌለበት ነገር እንዳይኖር ህይወታችሁ ላይ ተብለን። ምን አይነት ሰዎች ነን? ግን አሁን እኮ ያለንበት ክፍለ ዘመን ሀያ አንደኛው ክፍለ ዘመን ነው። ሰዎች ይሄ ከግሩፕ አስተሳሰብ ወጥተው በጣም ብዙ ርቀት እየሄዱ ነው። እኛ ስቲል እዛው ኮንቴንት ክሬሽን አዋርድ ተብሎ ሃይማኖት። ኧረ በስ ኧረ ተው፣ በቃ በቃ። የራሳቸውን ሃይማኖት ለማስተዋወቅ መሞከር እንደኔ ሀሳብ ትክክል አይደለም ባይና፣ እስቲ እናንተ ደግሞ ምን ትላላችሁ? ኮሜንት ላይ ጻፉ። ሁለተኛው ደግሞ ትላንትና በቲክቶክ ክሬቲቭ አዋርድ ላይ ተከሰተው ነገር ምንድን ነው? ሁለተኛው ነገር ምንድን ነው? መበሻሸቅ ይባላል። አንዱ አንዱን በመሸለሙ አንዱ ሲቀና ወይ ስናደድ አይተናል። አንደኛው ደግሞ በማሸነፉ ሲያስቀና ደግሞ እነዚህን ነገሮች ደግሞ በጣም ብዙ እኔ ቀጥታ ስርጭት ሲከታተል ነበር እና ሌላው ደግሞ ትላንትና የታዘብነው ነው የታዘብኩት ነገር ምንድን ካሜራ ማኖች ናቸው። ሌላ በጣም ያሳቂ ነገር ማለት ነው አዶናይ ሲያሸንፍ ካሜራው ወደ ዩቲ አዶናይ ሲያሸንፍ ካሜራው ወደ ረተወት ልጅቷን እንዴ፣ ከሷ ጋር ብቻ ነው እየተወዳደረው። ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራ ወደ ዩቲ እንዴ፣ እሷ ኮ ሞቲቬሽናል ያልተወዳደረች ሲጨምር ረተወት እንዴ፣ ተፋታት እንጂ ዩቲናስ ስትቀረጽ አዶና ለመሸለም መድረክ ሲወጣ ዩቲናስ ፊቷ ስክሪን ላይ እየታየ ይስተት ይቅናት መንፈስ ፊቷ ላይ ታየ። እንግዲህ አስቡት ሀበሻ ኛለ ዴታመሻቸው የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው። የቲክቶክ ክሬቲቭ አሸና ያልቻለው የጮኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የእኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የእኔ ዓላማ ነው። ሀያ አምስት ሺህ ሕፃናትን ማገዝ እፈልጋለሁ። ሀያ አምስት ሺህ አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። አሪፍ ጊዜ ነበር ብዬ አስባለሁ። ኦን ባልኖርም በሚቀጥለው እግዚአብሔር ከረዳና አብረን እንሄዳለን። ስለዚህ የዛሬው ቪዲዮ እንመስል ነበር። ይሄን ቻናል ሰብስክራይብ ሼር ማድረጋችሁ እንዳትረሱኝ። ይመቻችሁ።